በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ክርስቲያኖች የአብ ጸጋ የወልድ ቸርነት የወልድ ቸርነት የመንፈስ ቅዱስ ህብረት አንድነት በሁላችን አድሮ ይኑር። የቅድስተ ቅዱሳን ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ አማላጅነቷ አይለያችሁ። ለዚች ቀን ያደረሳችሁ እግዚአብሔር በሕይወታችሁ በነፍሳችሁ በስጋችሁ በመንፈሳችሁ አሁንም በረድኤቱ አይለያችሁ ሀገራችንንም በአይነ ምረቱ ተመልክቶ ከዚህ አስጨናቂ ጊዜ ትውልዱን ሁሉ እንዲሰውር፣ ወገኖቻችንን ሕዝቡን ሁሉ በሰላም እንዲጠብቅ፣ የክፎችንም ልቡና ወደ ቀና እንዲመልስ፣ ጦርነቱን፣ ረሃቡን፣ ቸነፈሩንም በቃ ብሎ የነደደውን እሳት እንዲያጠፋልን፣ በተለያየ ቦታ በግፍ የሚገደሉትን የንጹሐን ደም ሁሉ እንዲመለከትልን የእሱ የአምላካችን የእግዚአብሔር ቅዱስ ፈቃድ ይሁንልን። የሞቱትን ሁሉ ያጽድቅልን። የታመሙ ወገኖቻችንን ሁሉ ይጎብኝልን። እንግዳ የሆኑትን ሁሉ እግዚአብሔር በሰላምና በጤና በያሉበት ስፍራ በተሰደዳችሁበት ስፍራ ሁሉ ይጠብቃችሁ፣ ሰላሙን ያጽናላችሁ። ሁልጊዜ በጎ ነገርን ያድርግላችሁ። እግዚአብሔር የልቦናችሁን መሻት ይፈጽምላችሁ። በየጊዜው በየሰዓቱ ይቅርታውን ያጎናጽፋችሁ፣ በፍቅሩ ይጠብቃችሁ። በሚያስፈራና በሚያስደነግጥ ኃይሉ በግልጽ በስውር ከሚመጣ የሰይጣን ፈተና ይጠብቃችሁ። እግዚአብሔር አምላካችን በረድኤቱ፣ በቸርነቱ፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት፣ በደጋግ አባቶቻችን፣ እናቶቻችን በእልፍ አዕላፋትና በትዕልፊተ አዕላፋት በሚሆኑ ቅዱሳን መላእክት፣ የመላእክትም ማለቆች ክንፋቸው ስድስት በሚሆኑ ክቡራን አርባዕቱ እንስሳም በፊቱ በሚቆሙት በነሱ ሁሉ ጸሎት እግዚአብሔር ሁላችንን ይጎብኘን። ዛሬ በዓሉ ምንድን ነው? መስከረም 21 ቀን ለምን ይከበራል? በሀገራችንና በቤተ ክርስቲያናችን ይህ ዕለት ታላቅ ነውና ከዚህ በመቀጠል ባጭሩ እሱን አሳስባለሁ። አሁንም ልቦናችሁን ብሩህ ያርግላችሁ፣ የምትሰሙትን ሁሉ ይግለጽላችሁ፣ ይጻፍላችሁ። ሰምተን ሰላሳ ስድሳ መቶ ያማረ ፍሬ እንድናፈራም ይርዳን። ይህንን ቃል እናንተ ደግሞ ሰምታችሁ ለሌሎቹ ይሰሙት ዘንድ ሼርና ላይክ የምታደርጉ ሁሉ እንደ ሁል ጊዜው እመብርሃን በወርቅ ልብሷ ተሸፍናችሁ ከክፉ ተጠብቃችሁ ኢየሱስ ክርስቶስ በሰማይ በሰው ፊት መስክራችኋልና በአባቴ ፊት እኔም እመሰክርላችኋለሁ ያለ እርሱ በሕይወት ዘመናችሁ ሁሉ ከእናንተ ጋር ይሁን። ዛሬ በዓሉ የሚከበርበት ምክንያት፣ ብዙ በዓሎች አሉ። የምንነጋገረው ግን ስለ እመቤታችን በዓል ነው እንጂ በዚች ቀን መስከረም 21 ቀን ብዙ በዓሎች አሉ። ለምሳሌ ከሰባ ሁለቱ አርዲት አንዱ የሆነው ጢባሪዎስ ዛሬ በዓሉ ነው። ሌሎችም እንዲሁ በዓሎች ይታሰባሉ። ሁለቱን አብይ በዓላት ግን ልንገራችሁ። አንደኛ ዛሬ መስከረም 21 ቀን የብዙሃን ማርያም ትባላለች። በዚህ ቀን ምን ይታሰባል? ክብር የክብር ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን አሪዎስ የተባለ ቄስ ወልድ ፍጡር በመለኮቱ በማለትና ሌሎችንም በርካታ ስህተቶችን በማምጣቱ ምክንያት በኒቅያ በተደረገው በ325 ዓ.ም በዚያ ጉባኤ ላይ እሱን ለማውገዝ 318ቱ ቅዱሳን አባቶቻችን የተሰበሰቡበት ዕለት ስለሆነ የብዙሃን ማርያም ተብሎ ይጠራል። 318ቱ ሊቃውንት የተሰበሰቡበት ዕለት ነው። ከነዚህም ታላላቆቹ የነበሩት አራቱ ሊቃነ ጳጳሳት አንደኛ አባ እስክንድሮስ የእስክንድሪያ ጳጳስ የጉባኤው ዋና አባት ነው። አባ ዮናክኒዶስ የሚባል ደግሞ የሮሜ ሊቀ ጳጳስ እንደዚሁም ደግሞ የቁስጥንጥንያው አባ ሶልጴጥሮስ የሚባለውና እንደዚሁም ደግሞ የአንጾኪያው አባ ኤውስጣቴዎስ እንደገና ደግሞ ከነዚህ ከአራቱ ሊቃነ ጳጳሳት ጋራ እነ ቅዱስ ቶማስ ዘመራአስ ሀያ ሁለት ዓመት ሰውነቱን እየቆረጡ ለጣዖት ሲያጥኑት የነበረ ቅዱስ፣ እንደዚሁም ደግሞ ታላቁ ሊቅ ቅዱስ አትናቴዎስ እነዚህ የነበሩበት ታላቅ ጉባኤ ነው። ይህም የተሰበሰቡበትን ለማሰብ ዛሬ የብዙሃን ማርያም ተብላ መስከረም ሀያ አንድ ቀን ይህንን በዓል ሁልጊዜ እናስበዋለን። የተከበራችሁ ክርስቲያኖች ዛሬም የስህተትን አሰራር የምንፍቅናን አካሄድ የክፋት ሰዎችን ሁሉ ከንቱ ሀሳብ መንፈስ ቅዱስ የደከመ ያድርግልን። የእመቤታችንን ምልጃ አይለየን። ሌላው ዛሬ ትልቁ በዓል በተለይ የሚከበረው በሀገራችን በጊሼን በወሎ የአምባሰል ተራራ ላይ ነው። ይሄ ደግሞ ክብር የክብር ክብር ይግባውና እኛን ለማዳን በቀራንዮ አደባባይ እጆቹን ለሕማም ዘርግቶ ደሙን አፍሶ ያዳንን ኢየሱስ ክርስቶስ የተሰቀለበት መስቀል ይልቁንም የቀኝ እጁ ያረፈበት ግማደ መስቀል እንዴት በጊሼን እንዳረፈ በአስራ አራተኛው ክፍለ ዘመን ከግብፅ በአፄ ዳዊት ዘመን ከዛም ደግሞ በልጃቸው በአፄ ዘርዓ ያዕቆብ ቅዱስ በዛ በጊሼን ያረፈበትን የምናከብርበት ታላቅ ዕለት ነው ይሄ ቀንና ዛሬ ኢትዮጵያውያን ሁላችን ደስ ይለናል። ክርስቲያኖች ሁላችን ደስ ይለናል። እግዚአብሔርን የምትፈሩት ሁሉ እናንተ አክብሩት፣ ይላል ቅዱስ ዳዊት። ክብሩንም ተናገሩ፣ ስራውንም መስክሩ ይላል። እግዚአብሔር ታላቅ ነው፣ ይልቁንም ለእኛ ታላቅ ነው። በበረከቱ ጎብኝቶናል። እርሱ ለሁላችን የሰጠው በሙሴ አማካኝነት በሲና ተራራ የዘላለም ከእናንተ ጋር የምገባው ቃል ኪዳኔ ነው ብሎ የሰጠው ታቦቱ በእኛ ዘንድ ነው። እጁም ያረፈበት መስቀል በእኛ ዘንድ ነው። እግዚአብሔር ታላቅ ነገርን አድርጎልናል። እርሱ ለዘላለም እየነገሰ አሕዛብ የሚደነግጡለት የሚንቀጠቀጡለት በኪሩቤል ላይ የተቀመጠ ምድርን ሁሉ የሚያናውጥ እሱ እግዚአብሔር በጽዮን ታላቅ ነው እንዳለ በጊሼን ደብረ ከርቤ እግዚአብሔር ታላቅ ነው። እርሱ በሕዝቡ ሁሉ ከፍ ከፍ ያለ ነው፣ የተፈራ ነው። እግዚአብሔር ግሩምና ቅዱስ ነው። እኛ ሁላችን ታላቅ ስሙ እናመሰግናለን አምላካችን እግዚአብሔር ከፍ ያለ ነው ቅዱስ ነውና ወደ እግሩ መረገጫ ስገዱ እንዳለን እኛም እንሆ በግሼን ደብረ ከርቤ በመስቀሉ ስር እንሰግዳለን። የእግዚአብሔር ቃል በመዝሙር ዘጠና ስምንት ቁጥር አምስት ላይ ቅዱስ ነውና ወደ እግሩ መረገጫ ስገዱ እንዳለ ሙሴና አሮን በካህናቱ ዘንድ፣ ሳሙኤልም ስሙን በሚጠሩት ዘንድ ናቸው፣ እግዚአብሔርን ጠሩት፣ እርሱም መለሰላቸው እንዳለ ከነ ሙሴ ከነ አሮን ከነ ሳሙኤል፣ ከቀደሙት ነቢያት፣ ከነ ቅዱስ ጴጥሮስ፣ ከነ ቅዱስ ጳውሎስ፣ ከነ ቅዱስ ዮሐንስ፣ ከነ ቅዱስ ያዕቆብ ከሐዋርያቱ ጋር ከደቀ መዛሙርቱ ጋር ከፍ ከፍ እናደርገዋለን። ዛሬ የበዓሉ እግዚአብሔር ከፍ ያለበት በኢትዮጵያ ብርሃን የበራበት መስቀሉ መላውን የኢትዮጵያ ክፍል የባረከበት ጊሼን ደብረ ከርቤም ያረፈበት ዕለት ነው። ወገኖቼ ይሄን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። በዓሉ ይሄ ነው፣ የእመቤታችን በዓል ከመስቀሉ ጋር ለእመቤታችን የክብር ስግደት የጸጋ ስግደት እንሰግድላታለን። የአምላክ ማደሪያ ነችና ከሥጋዋ ሥጋ ከነፍሷ ነፍስ ነስቷልና ድንግል ማርያምን ሁልጊዜ እናከብራታለን። የተሰጣትንም ክብር እናውቃለንና እናመሰግናታለን። ለእፀ መስቀሉም ክብር እንሰጣለን፣ ጌታችን ኢየሱስ ክርስቶስ በላዩ ደሙን አፍሶበታልና። ስለዚህ እግዚአብሔር በእኛም ልቡን አይደርልን ከሚያስፈራ ነገር የድንግል ምልጃ የመስቀሉ ኃይል ይሰውራችሁ። በሕይወት ዘመናችሁ ሁሉ የእግዚአብሔር እጅ ከእናንተ ጋር ይሁን። አገራችንን ሰላም ያድርግልን። በዚች ቀን የእመቤታችንን በዓል ለማክበር የመስቀሉንም በዓል ለማክበር የተሰበሰባችሁ፣ ደጁን ረግጣችሁ የተሳለማችሁ፣ በአጠገባችሁ ቤተ ክርስቲያን የሌለ፣ በሩቅ ሆናችሁ ግን በመንፈስ የምትሰግዱ እናንተ የክርስቲያን ወገኖች፣ ክርስቶሳውያን ኦርቶዶክሳውያን የተዋህዶ ልጆች መሲሃውያን እግዚአብሔር ለዚች ቀን እንዳደረሳችሁ ሰማያዊት በምትሆን በደብረ ጽዮን ነፃ በምታወጣ በኢየሩሳሌም የሚሰብስባችሁ የእሳት ነበልባል ድንኳኖች ወደ ተተከሉበት ኢየሱስ ክርስቶስ ወዳለበት፣ ሊቀ ካህናቱ ወዳለበት ወደዛ ያግባችሁ የተሳለ የፊቱ መልክ ከዚ ያለ የታቦቱ የጽላቱ ክብር ባለበት በሰማይ መቅደስ ንጹህ አክሊልና ብሩህ ልብስ ባለበት የሰው እጅ ያልሰራው የሰው እጅ ያልተጠበበበት እግዚአብሔር ለእናንተ ያዘጋጀውን ክብሩን ያልብሳችሁ ሙሴ፣ አሮን፣ ኢያሱ፣ ሳሙኤል ታላቁ ጻድቅ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ወንጌላውያኑ አርባይቱ የቅዱሳን ነቢያት ማኅበር የቅዱሳን አዋሪያት ማኅበር ወዳለበት ወደዛ ያግባችሁ። ትጓሃን የሚሆኑ መላእክት ጋሻ ይሁኗችሁ። የፍጹማን ደናግል፣ የመነኮሳት፣ የደጋግ አባቶቻችን፣ የደጋግ እናቶቻችን መልጃ ከእናንተ ጋር ይሁን። እነሱ ባሉበት ማኅበር እናንተንም ወደዛ ያግባችሁ። እግዚአብሔር አምላካችን በዓሉም ባለ ተፍሲቱ ሐሴት አድርጎ ለእኛ የሰጠውን ሰላም ለተጨነቁት ሁሉ ይስጥልን። ለማቼ የፈሰሰውን ካህናት እግዚአብሔር እንደ ዘካርያስ ደም ይቀበልልን። እኛንም ከመከራ ሥጋ ከመከራ ነፍስ ይሰውረን፣ ሰላምና ፍቅርን ያጎናጽፈን፣ ረድኤቱም አይለየን፣ ቸርነቱም አይራቀን። ዛሬ ይህ ቀን እንዲህ ይከበራል፤ እግዚአብሔር እኛን የሚያከብርበት እንጂ እሱ የሚከብርበት አይደለም። አሜን። እግዚአብሔር ሆይ አክብረን። እግዚአብሔር ሆይ ጠብቀን። እግዚአብሔር ሆይ ሰላምህን ስጠን። እግዚአብሔር ሆይ አንተ ምራን። እግዚአብሔር ሆይ በቃ በል የነደደውን እሳት አጥፋልን። ዝናብ ከሰማይ ነው፣ ሰላምም ከሰማይ ነው። አንተ የሰላም ንጉሥ፣ የሰላም አለቃ፣ የዘላለም አባት ወይ ኢትዮጵያን አትርሳት፣ ልጆቿን አትርሳ፣ ዓለሙንም ሁሉ ሰላም አድርግ። ድንግል ሆይ በዶኪማስ ጓዳ ተገኝተሽ የጎደለው ሙሉ እንዲሆን ልጅሽን ያማለርሽ፣ አንቺም ማድረግ የምትቺ ሆይ ኢትዮጵያ የጎደላትን ሙይ፣ ልጆችሽ የጎደላቸውን ሙይ። የልጅሽ ፍቅር በልባችን ይንገስ፣ አንቺም በምልጃሽ አትለይን አሜን። ሉል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ዛሬ ሰብስክራይብ ያደረጋችሁ ወገኖች እግዚአብሔር ቤተሰቦቹ ያርጋችሁ። ሌላው ሰው ደግሞ እንዲደርሰው ሼርና ላይክ የምታደርጉ ሁሉ እግዚአብሔር የልባችሁን ሐሳብ ይፈጽም። የእግዚአብሔር ቃል ለዓለሙ ሁሉ ይድረስ። አሜን።